አንቺ አይደለሽም ወታደሮች በየኮመንት ገብተው ስለሚሳደቡልሽ ጀግናዮሽ መሰለሽ፣ ያሸነፍሽ መሰለሽ። በዛ ላይ ደግሞ ስታወሪ ወንዶቹን እነዚህ ባለትዳር ወንዶችን ስልክ ሲያወሩሽ በምታሳዩ ካራክተር ሪከርድ ታደርጊያቸዋለሽ ዳግም እንዳይመጡ ሪከርዳችሁን አወጣለሁ ብለሽ ታስፈራሪያለሽ። ያንች ማንነት ይህ ነው። ከዛም እንደፈረደባቸው የኛ አካውንታቸው ሲታወቅ በሌላ አካውንት በፌክ አካውንት መጥተው ሰፖርት ያደረጉሻል። ድምጻቸው እንዳይወጣ ማለት ነው። ለአንቺ ስል ይህ ሁሉ ሕዝብ ቁሞ እየሰደበልሽ ወይ ደግሞ ብርታት እየሰጠሽ እኔ ለብቻ የተነሱብኝ በእኔ ተቀንተው አንቺ ማነሽ? የሀገር መሪ ነሽ? ሚሊዮነር ነሽ? ማነሽ? አንቺ ላይ የሚቀናው ነው? ምንድን ነሽ? ሁሌ የሚያስቀኝና አነጋገርሽ በጣም ፈን የሚያስደርገኝ ለዛ ነው። በሀሳብ ከሰው ጋር መሞገት አትሽም። እውቀትም የለሽም ጭንቅላትም የለሽም ብቃትም የለሽም ችሎታ የለሽም። ያለሽ ምንድን ነው? የድሮ ስድብ አብሮሽ ከልጅነት ጀምሮ ታጥቀሹ ተሸክመሹ አሜሪካ ገብተሻል። እኛ ሰምተን የማናቃቸውን ስድቦች ስትሳደቢ፣ ይሄ ሕዝብ ግራ ስለሚገባው እየሰማ ይስቃል። አክትሽ ተገርቶ ያደገ ቤተሰብ ገርቶ ያሳደገው ልጅ ሳይሆን ተቆጣጣሪ አጥቶ እንደ ልቡ ሆኖ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 አማራ የሆነችን ሴት ማዋረድ በጣም ነው የሚያስደስትሽ። በጣም ማለት ነው። የአማራ ደም ያለባት በአማራ አክሰንት አትቀልድም። ዋና ፖይንቱ እሱ ነው። እሺ ያምነው አለችኝ። ከዛም ጎንደሬ ነኝ አማራ ነኝ ምናምን ትያለሽ አደለሽ። ገርዳሚ እላችኋለሁ አሁን። ገርዳሜ ማገናዘብ አይችልም። ብዙዎቻችሁ ማለት ነው ኮመንት ላይ ያላችሁ። ገርዳሜ ስል አክሰንቱን አደለም ያልኩት አስተሳሰባችሁ ነው። ሁሉም ለምን ይሰድባታል፣ ሚዲያ ላይ ያሉ ልጆች በአጠቃላይ ለምን እሷን ይናገራታል ብላችሁ ለምትጠይቁት ጥያቄ መልስ መልስላችኋለሁ። አይገባችሁም። ተቀንቶባትም ምንም ሆኖባት አደለም። ባይዘወ ከእኛ ጋር የምትጣለው ወይ ደግሞ መልስ የምትመላለሰው በጣም ስለምትቀና ይቀኑብኛል ትላለች ነው ልጄ። እሷ ላይ ማን ነው የማይቀነው ልጄ። ሁሌም ካያችኋት ይቀኑብኛል ስለሚቀኑብኝ ሁሉም ሰደቡኝ ነው የምትለው ነው። አይደለም ሰውን እ ልታበሻቅጥ እናንተ የማይታያችሁ ሲቀርቧት የሚታያቸው ብዙ ሰዎች አሉ ሪስፔክት የላትም። አክብረሻት ስትቀርቢያት ወይም ደግሞ አብረሻት ስትሆኚ እሷ ብቻ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 ራሴን የማስተዳደር ራሴን የምኖር ልጅ ነው። ስለዚህ እሷ እንደምትለኝ አይነት ሴት መሆን አልችልም። ስለዚህም በዚህ አንስማማም። በቃ ይሄ ነው ከእውነታው። ከዛም ትመጡና ስለምትቀኑባት ስለምትበልጣችሁ ምናምን ነው፣ አይደለም። ከሁሉም ሶሻል ሚዲያ ላይ ፐብሊክ ፊገር ካሉ ሰዎች ጋር ለምንድን ነው የምትጋጨው? እስኪ ራሳችሁን ጠይቁ። ትክክለኛ ባህሪ ስላላት ነው አይደለም። እነዛ ወጥተው ፐብሊክ ፊገር የሆኑ ሰዎች ጋር የምትመላለሰው መልስ በሚሰጠዋት ክብር ልክ አይደለም። ያ ደግሞ የእሷ ይሄ የበታችነት ስሜትና ሚዲያ ላይ ያሉ የእሷ ደጋፊዎች የሚሰጧት ሰፖርት የሚያደርጓት ነገር አሸናፊነት እንዲሰማትና አሸናፊ ነኝ ብላ እንድታምን አድርጓታል። እናንተው አምናችሁ ተቀብላችሁታል። እኛ ደግሞ አልተቀበልነውም። እኔ እየናቀሽ ስታወራ ቀን በቀን እየመጣው መልስ እመልስላታለሁ። አንቺን ትናቅሽ ትስደብሽ አያገባኝም። ስለ አንቺ ስለ እኔ ስታወራ ግን እመልስላታለሁ። ሪያሊቱ ይሄ ነው። በተቀረ አሁንም ደግሜ ነው ምነግራችሁ። ከነገ ወዲያም ደግሜ ነው ምነግራችሁ። ወደፊትም ነው ደግሜ የምነግራችሁ። ቀንታችሁባት ቀንታችሁባት የምትሉት በሰው ሰራሽ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

ይቀንተውባት ነው እኮ እዛ ከሌ- የሚሰድባት፣ ቀንተውባት ነው እከሌ የሚጠላት፣ እንትን ብሎ ቀንተውባት ነው። እከካ በከክ ደግሞ መቼ ነው የሚቀናው? በነገራችን ላይ ቅድም ቪዲዮሽን እየነዳሁ ሰምቼዋለሁ። ምንድን ነው ያልሺው? እቴቴን እሄድልሻለሁ ብሎ እቴቴን እሄድልሻለሁ ብሎ ተናግሮ አልሄደላትም። ለዛች እንኳን ለፊንገር። እኔ ግን ባልሄድ እከካም ያየኛል እንጂ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 ያለሽበት ሴት ነድቼ ይመጣልሽ ነበረ ፈርዘር ክብሬ ላይ ስትይጂ ማለት ነው። ልክ ላይክ እንደነ ማሜ እንደነ ዮዳብ እንደ ዮናስ ሙሉነ ብላ ብላ ምናምን ምናምን ስትሳደቢ አሳይሽ ነበረ። ሲጅን አይደለም ልበስብስ አሳይሽ ነበረ። ያቺ ውሻሽን የጎተሽ ስትወጪ ምን እንደማረግሽ ኢትዮጵያን ያለ እኔ ምችል እ እንደትነ ለምን አትልኪው? ለምን ሂድና ፎቶ ምናምን ያነሳል እንጂ መጥቶ አይነካኝም። ይሄን ያህል ነው በራሴ የምተማመነው። ይሄን ያህል ነው ኮንፊነስ ያለኝ። እኔ እንዳንቺ አይደለሁም ሀምሳ ሺህ ሰው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 አሜሪካ ለምትኖሪው ውሻሽን እየጎታሽ ስትሄጂ እንጂ ከዚህ ጢንዚዛን ትንሽ ጋር በኪና ውስጥ ተደብቀው ለሚያነሱሽ ሰው እንጂ ለእኔ አይደለም። እንዴ፣ ጋይስ እኔ እኮ ቦሌ ላይ በእግሬ የሚሄድ ልጅ እኮ ነኝ። ፎቶ አንስቶ ቢልክልሽ ተከታትለሽ ላክሽለት። ዋው ምናምን፣ ገዘጋ ገዘጋር ዳሜዎችሽ የእኛ ንግስት ነው። ንፍጥ ንፍጥ ሰጠነሽ ጌታ፣ የት የት ያለው መሰለሽ? አገሬ ላይ እኮ ነው ያለሁት። ቆይ ምናምን እያልኩኝ እየወጣሁ የምገባ ነው እንደ የሚመስልሽ? እንደዛ ነው እንደ የምታስቢው? እንዳንቺ መሰልኩሽ? እንደ እኔ ኧረ፣ በስመ አብ ጋ ይሰምታችኋል። ቅድም ያለችው ይሄ ነው እንግዲህ ይሄንን ኮንፊደንስ ይዘሽ ነው ከኔ ጋር የምታወሪ። አንቺ እኮ አሜሪካ ሀገር ላይ ያውም እርዝራዥ መኪና ሽው ምጥት ሽው እያለ በመንገድ የሚያልፈው መኪና እንደዚህ ግርግር የሌለበት አገር ላይ ቁጭ ብለሽ እንኳን ማለት ነው የማይታይ ቦታ ላይ ቁጭ ብለሽ እንኳን ጥላሽን አታምኙም እኮ የቆበ መኪና እኮ እንድያሽ እኮ ነው ምታይ። አሜሪካ ምናምን እያልሽ የምታወሪበት ሀገር ላይ ቁጭ ብለሽ ማለት ነው አታምኚውም እኮ ርዝራዥ መኪና ልፍ ልፍ እያለ እንኳን አታምኚውም፣ ጥግ ጥግሽን እየሄድሽ እራሱ አይኑ እኮ ስለማያውቅ ማለት ነው። ማነሽ ሰርጀሪዬ፣ እኔ እንዳንቺ ስወጣ ወይ ደግሞ ውሻ ላናፍስ ስወጣ ውሻ ነው አለ ይዘሽ የምታናፍሽ ስታናፍሺ ስትወጪ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 ቲክቶክ ላይም እንደዚሁ ሆኜ ነው መጣው። የምን ሜካፕ፣ የምን ፋውንዴሽን፣ የምን ሊፕስቲክ፣ የምን አይላሽ፣ የምን ምናምን፣ የምን ኮፍያ ዝፍጥ ዝፍጥ ነሽ። እቴቴ እንደዚህ ብሏት፣ እቴቴን እንኳን እንደዚህ ተናግሯት፣ እቴቴ ዝቶባት መልዕክት እንኳን አላክባትም ብሽቅ ሁሉ ግን አንቺ ይመስልሻል እንዴ የምትልኪው ሰው ወይ ደግሞ እኔ ጋር የምትልኪው ሰው ወንድ የሆነ የሚጠና ይንቀኝ።